አውሬ አድርጌ ያሳድጌሽ ምንም ብትይ አልፈርድብሽ። አልገባኝም። ቆይ እኔ ፊትም እያስመሰልሽ ነው? ጭራሽ እኮ ሌላ ሰው ነው የሆንሽብኝ። ነገርኩሽ፣ እኔ ድሮ አገነት አይደለሁም። ጊዜ ብዙ ነገር ያስተምራል። ጊዜ የማይለውጠው የለም። አንቺን መለወጡ ግን በጣም ይገርማል። አይግረምሽ፣ እኔ ደግሞ አንቺን እለውጥሻለሁ። ይቅርታ፣ እኔ አሁን ያለሁበት ሁኔታ በደንብ ተመችቶኛል። በዛ ላይ ደግሞ ኑሐሚን ያለኝ ጥላቻ መቼም ቢሆን

ወይዘሮ ዝናሽ ለራት ግብዣ ከነ ኑሐሚን ቤት ብትጠራ ክብሬን አወረደው አለች። የምትመገበው ምግብም እንዳልተስማማ ተናገረች። የቀረበ ማዕድም አቋርጣ ወደ ቤቷ እስከ መመለስ ደረጃ ደረሰች። እስከ መጨረሻም የተከራዩበትን ቤት ስታይ አይኗ ደምቀላ ቀላ። ለባለቤቷ ለአቶ ለይኩንም እንዴት እንደዚህ አይነት ቤት ስትከራይላቸው እኔ ባለቤቷ ትስማ ልባልም ወይ ሚስትህ እስከሆንኩ ድረስ አንድ ነገር ስታደርግ ለምን አታማክረኝም እያለችም ተንጨረጨረች። አቶ ለይኩን ለምን ይሄ ብቻ ይደንቅሻል? ይህንን ቤት ማ በገንዘቤ ገዝቼ ላስረክባቸው ነው በማለት ደማቸውን ተካደረጉት። በስከ መጨረሻም አላርፍ ሲሉ ሲንጨረጨሩ፣ ቦክስም መቷቸው። ልጆቻቸው ደርሰው ባያስጥሏቸው ማኑሮ ወይዘሮ ዝናሽ በህይወትም ባልተገኙ ነበር። የናሆም እና የአምራን መቀራረብም በቤተሰቡ ውስጥ ሌላ ውዝግብ አስነስቷል። በተለይ ወይዘሮ ዝናሽ ከአምራን ጋር የጀመረውን የፍቅር ግንኙነት ማቋረጥ እንዳለበት በተደጋጋሚ ብትናገርም ሁለቱ ልጆች ግን ወይፍንክች ምንም በላይ ፍቅር ያሸንፋልና አብረን እንቀጥላለን ተባብለውም ከራት ግብዣው ድረስ እስከ መገኘት ደረጃ ደርሰዋል። ታዲያ የኖሃሚንን ምግብ እያደናነቁ የተመገቡ ቤተሰቦች በወይዘሮ ዝናሽና በኤሚ በኩል ግን ሌላ ጥላቻን አትርፏል። ኤሚማ ለኤርሚ በመደወልም ኖሃሚን የሰራቸው ምግብ እንዳልተበላትእና ሊያስታውቃት እንዳለም ምርር ብላ ነበር ስትናገር የነበረው። እንግዳውስ ከጥላቻሽ ተነስተሽ እንጂ ኑሐሚን ምግብማ እንዲሁ ሳል ብለው ይጣፍጠኛል በማለት ሙያዋን አደናነቀላት። ኤሚ በጣም ተናደደች። ጭራሽ ደግሞ ታባብስብኛለህ፣ ስብኛለህ ይልቁንስ፣ አሁን በዚህ ንዴቴ ላይ ካንተ ጋር ወጥቼ ማደር እፈልጋለሁ አለችው። ኤርሚ ግን በፍጹም ይልቁንስ የተጋበዝሽበትን ምግብ በሰላም በልትሽ ብትወጪ ይሻልሻል። የኑሐሚንን ምግብ አግኝተሽ ነው በማለትም ቅጥል ያደርጋቸው፣ ገብቷል ለማንኛውም የተጋብዙ ቤተሰቦች በወይዘሮ ዝናሽና በልጃቸው አማካኝነት ጥላቻን ቢያሳድርም፣ ሌሎቹ ግን ኑሐሚንዬ እያሉ በፍቅር ተመግበውታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች፣ እንደምናላችሁ በያላችሁበት፣ አላችሁ በእያላችሁበት በአለም ዳርቻ ሰላማችሁ ብዛ። ያልኩኝ ኑሐሚን ክፍል አርባ አንድን ን እንመለከታለን። እንግዲህ በባለፈው ክፍል እንዳየ ነው ኤሚ መኪና ውስጥ ከኤርሚ ጋራ ስትሳሳም ናሆሚ መለከታት ነበረ። ናሆሚ በጣም ተናዷል። ገና ስትገባ እህቱን በጥፊ ብሎ ነበር የተቀበላት። ማለትም ከኤርሚ ጋራ እየጀመረችው የፍቅር ግንኙነት እጅግ በጣም አደጋ እንዳለው ና ዋጋ እንደሚያስከፍላትም ተናግሯታል። ሚ ምንም ከድርጊቱ እንደሌለችበትና እንዳላፈቀረችው አድርጋ ለማስመሰል ሞከረች። ይህኔ አባት እየሮጠ መጣ። ምንድነው ልጄ የተፈጠረው? ምንድነው ይህን ያል ግርግር? በማለትም አቶ ለይኩን ናሆምን ጠየቁት። ናሆምም ከኤርሚ ጋራ መኪና ውስጥ ስትላላስ እንደተመለከታትና እዚህ ድርጊቷ ማቆም እንዳለባት እንዲሁም ለሌላ ጊዜ ሁለተኛ ቢያያት እንኳና በህይወት እንደማትገኝ ይዝትባታል ይህኔ ቤቴ ድረስ መጥቶ ልጅና ማገጠብኝ እስካሁን የተጫወተብኝ ይበቃል ዛሬ ላይ ደግሞ ከልጄ ምን አለው ሁለተኛ ከዚህ ልጅ ጋር የፍቅር ግንኙነት አይደለም አብረሽ ቆመሽ እንዳለሽ በማለት አቶ ለይኩንም ደስተኛ እንዳልሆኑም ይገልጻሉ የሚ ግን በባለፈው በበደልኳችሁ ይቅርታ ሊጠይቀኝ እንጂ በፍቅር ግንኙነት አልነበረም በማለት ነገሩን ለማደባበስ ሞክራለች አሁን ግን በጭራሽ ደግሞ ልትዋሽኝ አትሞክሪ። ላጠፋሽው ጥፋት ይቅርታ መጠየቅ ሲገባሽ ጭራሽንን ልታስመስይ አትሞክሪ በማለትም ሁሉም ቤተሰቦቹ በተሰበሰቡበት ያጋልጣት ገብቷል። ወይዘሮ ዝናሽም ከዳግማዊ ከልጃቸው ጋር ክፉኛ እየተሳፈጡ ነው። ማለትም ዳግማዊን ምችን የምትሄደው በማለት አሁንም ወደ መጣበት እንዲመለስ ካላቸው ፍላጎት የተነሳ እየተጨቃጨቁ ነው። ግማዊ ግን የበለጠ እልህ ተጋብቷል። በጣም ስራሽ ያስገርመኛል። ለምሳሌ እኔን ስታረግጅኝ ወይም ስትወልጅኝ አጓጉል ልጅ ነበረ፣ እሱን አስቀምጠሽ በትዳርሽ ላይ እንዴት እኔ ልትወልጅኝ ቻልሽ? ይሄ ነገር ለአእምሮ ጥያቄ ፈጥሮብኛል። እውነታው እስከሚገለጥ ድረስ ጥያቄን አላቆምም በማለት እናቱን በጥያቄ ናላውን ያዞረው ገብቷል። እናትም ስለዚህ ጉዳይ እባከን ንዝጋው ሁለተኛ ይህንን ርዕስ እንዳታነሳብኝ አለችው። በጭራሽ እኔ ግን አልተውም። እንደ አዲስ ነው ጥያቄው እየተፈጠረብኝ ያለው ሁኔታዎች ሁሉ እያስገርሙኛል ይላታል። ወይዘሮ ዝናሽም በዚህ ሁኔታ እስከ መቼ ነው አብረን ከአንድ ቤት ልንቀጥል የምንችለው? እባክህን የምትፈልገውን ሁሉ ላሟላልህና ወደ መጣህበት ተመለስ፣ እያለችም እየተጨቃጨቀች ነው። ዳግማዊ ግን ወይ ፍንክች ብሏል። ለይኩንም ወደ እነ ኑሐሚን ቤት የራት ግብዣ እንደተጣሩና መሄድ እንዳለባቸውም ይነግሯቸዋል። ወይዘሮ ዝናሽ ግን ለክብሬ የማይመጥን ሰው ጋር ሄጅ እራት አልበላም በማለት ራሳቸውን እየቆለሉና ከነ ኑሐሚን ቤት መሄድ ምን ያህል ውርደትን እንደሚያስከትልባቸውም እየጮሁ እየተናገሩ ነው። ይህኔ አቶ ለይኩን እነዚህ ሰዎች ምን ደረጃ ላይ እንደነበሩ ጠንቅቀሽ ታውቂያለሽ። ትናንትና ረስተሽ ዛሬ ላይ ለደረሽበት የአቶ ተሰማ የእጁ አሻራ እንደነበረበትም ሊያስታውሳት ሞክሯል። ናሆምም አየሽ አይደለ አቶ ለይኩን ካለው ሀሳብ ወይ ፍንክች ትጃታለሽ በማለትም እናቱን ያስጨንቃት ገብቷል። ስብስበው ወደ ራት ግብዣው መገኘት እንዳለባቸውም ስምምነት ላይ ይደርሳሉ። እስከ መጨረሻም ኑሐሚን እንዲሁም ኤደን፣ ወይዘሮ ገነትም ራት ግብዣ የተባለውን ምግቡንም አዘጋጅተው ጠበቁ። በመጨረሻም የአቶ ለይኩን ቤተሰብ ተሰብስበው ከነ አቶ ተሰማ ቤት ተገኙ። ሆኖም የቀረበውን ምግብም እያመሰገኑ አቶ ላይኩን እስከ ቤተሰባቸው ድረስ ተመገቡ። ወይዘሮ ዝናች ግን አመመኝ፣ ምግቡ አንዳች የጤንነት እክል አስከትሎብኛል፣ እዚህ ቤት መቆየት አልፈልግም በማለትም አቋርጦ ለመነሳት ተገደዱ። ኤሚ በበኩሏ ወደ መታጠቢያ ክፍል በመሄድም ለኤርሚ ስልክ ደወለች። ከእነ ኑሐሚን ቤት የራት ግብዣ እንደተደረገላቸውና እንዳልተስማማትም ተናገረች። እኔ ብቻ አይደለውም እማየን ማሟት አላለች። ምን ያህል እያካበደችና ከጥላቻ ተነስታ እንደተናገረችም ኤርሚ ገብቶታል። የኑሐሚንን ምግብ አግኝተሽማ እንደዚህ ልትናገሪ አትችይም። ከጥላቻ ተነስተሽ እንደተናገርሽ ገብቶኛል። ለማንኛውም የተጠራሽበትን በስነስርዓት በልተሽ ውጭ አላት። እርሷ ግን ያንን ራት አቋርጣ ከእርሱ ጋር አሸሽ ግዳሚ ማለትን ፈልጋ ነበረ። ናንቺ አሁን ላይ አንገናኝም በማለት ቀጥ ሊያደርጋት ገብቷል። እንዲህ በስልክ እየተነጋገረች ወዲያውኑ ኑሐሚን ትከሰታለች። ያለችውንም አንድ በንድ ሰምታታለች። ምግቡ ምን ስለሆነብሽ ነው ያልተስማማሽ? በማለትም ኑሐሚንን ስለምትጠላት ብቻ እንደተናገረችም ስለገባት እዛ ቤት ጭቅጭቅ ይፈጠራል። ወይዘሮ ዝናሽና ኤሚም ወዲያውኑ ወደ ቤታቸው ይመለሳሉ። አቶ ለይኩን ኑሐሚንን አመሰገኑ። በጣም ነው ማደንቅሽ፣ አቤት ሴትነት አቤት ሙያ እያሉ ማደንቋት ወይዘሮ ገነትም ደስ አላቸው። ገርመው ነገር ቢኖር ወይዘሮ ገነት አሁን ከቀድሞ ማንነታቸው ተቀይረውም ለኖሃሚን መልካምናት ለባለቤታቸው ለአቶ ተሰማ ጥሩ ባለቤት መሆን ችለዋል። ደንግን አሁንም በኖሃሚን ላይ ያላትን ጥላቿ ማንሳት እንደማትፈልግ ተናግራለች። የሰሩበትንም የራት ግብዣ ማዕድ አቋርጠው ወይዘሮ ዝናሽና ኤሚ ወደ ቤታቸው ሲመለሱ አቤት ብልግና! ልጃቸውን እንዴት ነው ያሳደጓት? እንዴት ስማድ ተረግጦ ተትቶ ይሄዳል? አሉ ወይዘሮ ገነት። ኑሐሚን ልጄ ለፍታ ያዘጋጀችውን ምግብ ስነ ስርዓት መመገብ ሲገባቸው፣ እነሱ ግን በንቀት ይህንን ምግብ ትተውት ሄዱ በማለት እየተናገሩ ነው። ኤደን ግን እማዬ አንቺ ነሽ ወይስ ተቀይረሻል? ለምንድነው ኤሚን እንደዚህ እየተናገርሻት ያለሹ ለኖሃሚን እንዴትስ ጥብቅና ልትቆሚላት ቻልሽ? በማለትም ተናገረቻት። እውነቴን እኮ ነው፣ መቼም ለዛች ባለጌ ጥብቅና ልቆም አትፈልግም አለች ወይዘሮ ገነት። ኤደን በበኩሏ እኔ ግን ለጊዜው ልኑር እንጂ ለኖሃሚን ያለኝ ጥላቻ በፍጹም አልቀይረውም፣ አንቺ ግን ምን ቢያስነኩሽ ነው በማለትም ወይዘሮ ገነት ላይ ጨዋችባት። ከርቀት ይሰሙ የነበሩት አቶ ተሰማ ወይዘሮ ገነት አመሰግናለሁ ዛሬ ላይ ተቀይረሽ ስላዩሽና ለኖሃ ለኖሃሚን ያለሽ አመለካከት ሙሉ በሙሉ በዚህ ሁኔታ ስለሰማውሽ እጅግ በጣም ደስ ብሎኛል ይላሉ። እባክህን ባለቤቴ አቶ ተሰማ፣ ልጄ ለኤደን ማንም የላት ታውቃለህ። እናም እሷ ከተናገረችው ተነስተህ ምንም አይነት ጥላቻ እንዳታሳድርባት በማለትም ተማጸነቻቸው። ለኖሃሚንም ቢሆን የሰሙትን መናገር እንደሌለባቸው አስጠነቀቀቻቸው። አቶ ተሰማም ይህንን ነገር መናገር እንደማይፈልጉ ቃል ይገቡላታል። እስከ መጨረሻም ኑሐሚን ስለምን ጉዳይ እየተጨቃጨቁ እንደሆነ ጠየቀች። ይህን የሰሙት አቶ ተሰማ አይ፣ ወይዘሮ ዝናሽ አክብረን ጠርተናቸው ስናበቃ ማድረግ ጠው መሄዳቸው አሳዝኗት ነው ገነት፣ ስለዚህ ጉዳይ ነው ያወራችሁ በማለት ለመደባበቅ ሞከሩ። ራንም ቀጣዩ እጣ ፈንታችን እንዴት ነው የሚሆነው ከዛ ቤተሰብ ጋር ከእናቱ ለይኩን ኩን ተደረባ መቆየት እንዳለባትም እየተናገረች ነው። ሆኖም ቤተሰቦች ያን ያህል ፍቃደኛ የሚሆኑ አይመስሉኝም ይልቁንስ ሌላ ችግር ለመፍጠር እንጂ አንቺ ሲሆን በየትኛው ጸባይሽ ከወይዘሮ ዝናሽ ጋር ተስማምተሽ ትኖርያለሽ? በማለት ናሆም አንዳች ነገር እንዳሳሰበው ይናገራል። ሷም ምን ነፍሰ ጡር ስለሆንኩኝ አሁን የሞለጫ ቀናትም ስለተዳረሰ እንዲንከባከቡኝ ብዬ ነው እያለችም እየተማጸነችው ትገኛለች። ይህ በፍጹም ሊሆን አይችልም ብሏታል። ማለትም ከነ ወይዘሮ ዝናሽ ጋር ተደርባ መቆየቱ እጅግ በጣም አደገኛ እንደሆነም እየገለጸ ነው። ከመጨረሻም ወይዘሮ ዝናሽ የተከራዩላቸው የነ ኑሐሚን ቤት ደማቸውን ሳያፈለው አልቀርም። ይህ ሁሉ ሲሆን ለምንድነው ነው እኔን ማታማክረኝ በማለት አቶ ላይኩንን ተቆጥቶታል። አቶ ላይኩን እንግዳ ወሳይድ ነቅሽ አሁን ልፈራረምላቸው ነው። ቤቱማ ተገዝቷል። እስካሁን አልነገርከኝም፣ ይህ ሁሉ ሲሆን በማለትም አፋጠጡ። አቶ ለይኩንም አትሰሚን ብዬ ነው፣ ምን ሳናገረኝ በማለት ወይዘሮ ዝናሽ በወቅቱ ቢሰሙ ፈቃደኛ እንደማይሆኑም ገልጸውላቸዋል። ከመጨረሻም ወይዘሮ ገነት እንዲሁ በቅናትና በነድ ኑሐሚን ካላቸው ጥላቻ እንዲሁም ለአቶ ተሰማ በደረሰባቸው ጉዳት እያንቋሸሹ ሲሳደቡ ነበር። አቶ ሌኩንም ባለቤታቸው የተናገሩት ቃላት ስሜታዊ ያደርጓቸው በቦክስም መጥተዋቸዋል። ልጆቻቸው ደርሰው ባያተርፏቸው ኖሮ ወይዘሮ ዝናሽ ጉዳቸው በፈላ ነበር። በቀጣይ ክፍሎች በምን እናገኛቸዋለን። ኑሐሚን ክፍል አርባ አንድ የዛሬውን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቋችሁ ባይ ባይ።